አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድን ነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁል ጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለው ነገር እንድናስብ ያደርገን። ምንድን ነው የማተርፈው መንግሥተ ሰማያት፣ ምንድነው የማተርፈው ጸጋ፣ ምንድነው የማተርፈው ጤና፣ ምንድነው የማተርፈው በእግዚአብሔር ዘንድ ያለ ባለሟልነት፣ ምንድነው የማተርፈው ረድኤት፣ ምንድነው የማተርፈው እድሜ። እንዲህ ብለን ካሰብ በስማ ሰው ማን ምን አጥ ያተሰረ ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም። አይ እንደው እሷን የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። አይ መረጃውን ሰምተ ነው እንጂ ሊቅምቶ ነው እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት አመቱ? አንድ ሰላም ጠብ አላደረጋችሁ። ዋናው ገንዘብ ይኑረ፣ ዋናው ገንዘብ ይኑረ። ዋናው እንዲሁ ምን አይነት ንብደቱት እንደገባ ንስ ገንዘብ፣ ገንዘብ፣ ገንዘብ፣ ገንዘብ። ሰው የለት እንጀራ ግን መንገብገብ፣ መንገብገብ። ቄሱ አይረካ፣ ዲያቆኖ አይረካ፣ መነኩሴው አይረካ። ምን ሊባል ይችላል? ይሄን የገንዘብ ፍቅር ልቡናችን መሀል ላይ ተቀምጦበታል። በቀኝም በግራም ገንዘብ ነው ዛሬ የሚመለከው። ዛሬ ምን ችግር አለ? ዲቁና ይሸጣል፣ ቅስና ይሸጣል፣ ምንኩስና ይሸጣል፣ ሁሉም ይሸጣል። ዛሬ ጵጵስናም ሊሸጥ እየተቃረበ ነው፣ እየተሸጠ ነው። አሁን በመካከሉ ላይ አላያችሁ? ጌታ ምን እንዳለ ታውቃላችሁ? እይክል አህዱ ገብር ለክልያ ጋይስ ተቀንዮ፣ ሰው ለሁለት ጌቶች መገዛት ይችላል ነው የተባለው። እንዴ አይቻልም። ለምን? አንዱ ቆል የሁለት ጌቶች ባሪያ ከሆነ ጌቶቹ ማን ይባሉ? ለምሳሌ ሞላና ዘለቀ ቢሆኑ ዘለቀ ደጋ ሄድ ብሎ ያዘዋል፣ ሞላ ቆላ ብሎ ሄድ ብሎ ለማንኛው ይወጣል። ይሄ ሰውዬ አንድ እግሩና አንድ እጁን ቆላ፣ አንድ እግሩና አንድ እጁ ደጋ አይሰደው። ለሁለት ጌቶች መገዛት አይቻልም። ገንዘብንም እግዚአብሔርንም እኩል ጌታ ማድረግ አይቻልም። ከእግዚአብሔርና ከገንዘብ በገንዘብ አድርጌ እግዚአብሔር ነው የሚለው ሰው ዛሬ ማለት አንዱ በደላችን ይሄ ነው። የገንዘብ ፍቅር ሊወጣልን ይገባል። ሰው በገንዘብ መሸጥ የለበትም። ሰው በገንዘብ መገደል የለበትም። መገደል መታሰርም የለበትም። ወንድምን፣ እህትን፣ እናትን እንዴ ወንድም እህት ባይድ ዘመድ ባልንጀር ራሱ ተውት። እናት አባት እኮ በገንዘብ ይገደላሉ፣ በገንዘብ ይሻጣሉ፣ በገንዘብ ይከሰሳሉ፣ ይታሰራሉ። ይሄ ሁሉ ምንድን ነው? መሀል ላይ ጣዖት ቁሞበታል።